የምቀርበው ሰው ምናምን በጣም ልቤን አድምቶት ነው። ከዛ ውጪ እኔ በጣም ፉል ኢነርጂ ነው ያለኝ። ጨዋታ ማምጣት እችላለሁ። ማርያ ምን ነው የምላችሁ፣ አዳዲስ ጨዋታ ይዤ መምጣት እችላለሁ። ቲክቶክን ቀላለሁ። ቲክቶክ አዳዲስ ነገር ይፈልጋል። ገብቷችኋል? ቲክቶክ አዳዲስ ነገር ይፈልጋል። ለምን አርፋለሁ? ሞት ይረፍብሽ። ቲክቶክ አዳዲስ ነገር ማምጣት ነው የሚፈልገው። የፈለገ አዳዲስ ነገር ይዛችሁ ከመምጣችሁ ሁሌ እናንተ አዲስ ናችሁ ሁሌ ቲክቶክ ላይ ሁሌ ስማችሁን አስከብራችሁ መጠበቅ ትችላላችሁ። ልጅቷ አናዳይ ነው ማርያምን ያለችው ተረዳችሁኝ። ያለን ሁሌ አዳዲስ ነገር ማምጣት ትችላላችሁ። አሁን የስንት የድሮ ቲክቶ የድሮ ቲክቶከሮች እኮ ድሮ የቲክቶከሮች እኮ አሁን ድረስ አሉ አይደል? አሁን ድረስ ስማቸው አለ። ለምሳሌ አሁን ዩቲና የምታያቸው ድሮ የቆየች ናት። ስቴላ አለች፣ ስሙ አለ። አያያዛችሁ ነው። ለምንድን ነው ስታሁን ድረስ ቆይታለች? አለ በመጀመሪያ ጊዜ ስትመጣ በጣም እንትን ብላለች አረ ገና ነበር አይደል አሁንም እንደዛው ናት ሰይፉ ላይም ቀረበ ምናምን ይኖ ላይክ አያያዟ ነው ሶሻል ሚዲያውን አያያዟ ነው አዳዲስ ነገር አዳዲስ ነገር ስትሰሩ ሁሌም አዲስ ነው የምትሆኑትኝ አንድ አይነት ነገር ይዛችሁ ከመጣችሁ ነው ቦሪንግ የሆነ እንዴ ነው ሰው ይሰለችዋል ምናምን ነገር ትሰላቻላችሁ ምናምን ያንን ደግሞ ኤነርጂን ይወስዱብኛል ተረዳችሁኝ ላይክ ያንን በጣም እኔ በደንብ ኢነርጂ አለኝ አውቀዋለሁ በቃ እኔ እግዚአብሔርን አውቀዋለሁ አቅም አለኝ ኢትዮጵያ በሆነ እኔ እኔ እንጃ እዚያም ማን አለ እስኪ ማን አለ? ከማን ጋር ብራችሁ ዩቲዩብ ትሰራላችሁ? ቲክቶክ ከማን ጋር ትሰራላችሁ? ከማን ጋር ብራ ማን አለ እዚህ? ሰው ሀገር ነው ሁሉም ሰው ያለው። ኢትዮጵያ ግን ቢሆን አዲስ አበባ ላይ ብዙ ቲክቶከር ድር፣ የትም አዳዲስ ነገር ትሰራላችሁ ምናምን፣ ህዝቡ ምናምን አንድ ላይ ትሰራላችሁ፣ ገባችሁ። እዚህ አሁን ማ አሁን ሽኪያንሳስ ላይ ማለት ነው፣ ማን ነው ቲክቶከር ያለው? አንድ ልጅ አለች እሷም ሄሉ ናት። ሄሉ ደግሞ ቲክቶክ ላይ እንትን የምትል አለችን ፖለቲካ ምናምን እንትን ለህዝቧ ነው ድምፅ የምትሆነው። በቃ ሌላ እንትን ሚል የለም። እዚ አሁን ከሳስ ላይ ከማን ጋ ነው ቪዲዮ የምትሰሩት? ተረዳችሁ ምናምንና እንደዛ ሆኜ ግን አቅም አለኝ ለብቻ ሆኜ ራሱ አዳዲስ ነገር ለማምጣት ነው ይምሬ። ያንን እንዳታመጡ ግን ኢነርጂን ይገሉታል። ግብታችኋል ይገሉብኛል። ምን አይነት ሰዎች ናቸው? በቃ በጣም መልካም በቃ በጣም መልካም። ለነሱ መልካም የምትሆኑ የምትወዷቸው የምታከብሯቸው ምናምን ከዚህ ቲክቶክ አይደለም ምላችሁ። ቲክቶክ በአናቱ ይተከል። ቲክቶክ ተራ ናቸው። እዚህ ቲክቶክ ላይ ማንን ታምናላችሁ? ዛሬ እንገዳደል ላሉ ነገ ይጣበቃሉ። ዛሬ የተጣሉ ስትሉ ነገ ማንን ታምናላችሁ? ቲክቶክ ላይ ግን በራሳችሁ ህይወት ሰዎች እኳ ሉ መቼ ከሶሻል ሚዲያ ስልኩን ስትዘጉት ሰዎች አሉ፣ ሁሌ የምታወራቸው ላይ የምደውሏቸው ምናምን እነዚ ሰዎች መጀመሪያ ጊዜ እኔ የሆነ ሰው ማለት ስም አልጠቅስም፣ ደግሞ በጠቅስም አታውቁም ታዝቢያለሁ። መጀመሪያ አካባቢ ምናምን መጀመሪያ ቲክቶክ ስንጀምር ምናምን የተተዋወቁ ማነው እዛ እንደዚህ ፍምስን ምናምን ፌመስ ምናምን አይደለውም ብዙ ቲክቶክ ላይ እና የዛ ጊዜ ነው የተተዋወቅ ነው። የዛ ጊዜ ያ ሰው የነበረው ኤነርጂ ቀለን ያለው እንዴት ብዬ ንገራችሁ። በቃ በቃ ለእኔ ሁሌ ሰፖርት የሚያደርገኝ ሰው ነው ምናምን። ከዛ አሁን እኔ ሰው እንደዚህ ሰው ማየት ነኝ ሲጀምር ምናምን ምናምን ምናምን ሁልጊዜ በዛ እኔን አታክ መደረግ ተጀመረ። ተረዳችሁኝ ላይክ፣ አሁንማ ፈምሰሻል፣ አሁንማ ሰው አውቀሻል፣ እኔ ምን አስፈልጋለሁ? እናንተ እኮ እኔ ባለቤቷ ፈምሻለው ታውቂ ያለው ብዬ እንኳን እነዛን ሰዎች እኳ አልታውቋቸውም። እደውላለሁ እኔ ነኝ ደዋይ፣ እኔ ነኝ ቴክስት አራጊ፣ እኔ ነኝ ይቅርታ ጠያቂ፣ ስጣላ እኔ ነኝ ቅርታ ምጠይቀው፣ ሰማንያ ጊዜ የምደውለው እኔ ነኝ፣ ሰማንያ ጊዜ የማወራው እኔ ነኝ፣ ቴክስት ምጽፈው እኔ ነኝ፣ የምጫወተው እኔ ነኝ፣ እኔ ነኝ፣ እንግዲህ ፌምስ የተባልኩት እኔ ነኝ። ከዛ እግዚአብሔርን ጋይስ እንደዚህ እንደ በፊት የነበራቸው አይዞች ምናምን ከጎን የሚደውሉ የሚጠብቁ፣ አሁን አሁን ማፈመሽ ሰው አለሽ፣ ብዙ ሰው አለሽ፣ የምትደውይው ኧረ ባትደውይም ችግር የለውም መባል ተጀመረ። ሌንስ ቁጭ እንዲ፣ ለምንድን ነው እንደዛ መባለው? ኦኬ ሽፈመስኩኝ፣ ታውኳችሁ፣ ዘግዋችሁ፣ ሰደብኳችሁ፣ ጣልኳችሁ ከዛ በቃ እንደዛም እንደዛም ከዛ በቃ እኔ አትጣሉኝ ምናምን ነገር ነው። አሁን እንደዚህ የምወደው ሰው የማከብረው ሰው የቀረብኩ ሰው ሁሉ ገበና የሚያቅ ሰው ሲጣላኝ በቃ ይከፋኛል። በቃ ቲክቶክ ላይ ደስተኛ አልሆንም ምናምን ስላቸው አውቀው ይጣሉኛል። ማርያም ነው የምላቸው፣ አውቀው በቃ አውቀው ይጣሉኛል። እሺ ብዬ ደግሞ በቃ በቃ ከተጣላን አልመለስም ቻው ምናምን እና ከዛ ደግሞ ልቤ አይችልም፣ ማለት ቶሎ መጨቀን ስለማይችል እንትን እላችኋለሁ ላይክ ለራሴ እደውላለሁ ለመታረቅ ምናምን ማለት ነው። ከዚህ አውቀው ጸጥ ይላሉ። ወር ምናምን ዝም ይላሉ። አይናድዷቸው እንደዚህ አይነት ሰዎች ማርያምን! እንዴት ዳሜ ቀጥ እንደሚል ማለት ነው። የኔን ኢነርጂ ይገሉታል። በቃ ኖ ቦዴ አልከፋኝ ሳወራ እኔ ላይክ ስሜታኝ የተሰማራን አልከፋኝ፣ በጣም ነው የምናድደው መቤቴ ላይክ ደካማ ጎናችሁን ሰዎች ሲያውቁ፣ በዛ ጎ ደካማ ጎናችሁ ሊጠቀሙ ይፈልጋሉ። በቃ ጨጓራዬ ነው የሚቃጠለው። ማርያምን ያንን በቃ እንዴ ነው የእናንተን ዊክነስ ደግሞ እንዴት ትለውጡታላቸው? አሁን ሁሌ ሁሌ ምን እንደምታውቃላችሁ የነገርኳቸው ምስጥር ባልነገርኳቸው ላለሁ የሚመለስ ቢሆን ላይክ የሚጠፋ ቢሆን ከአይምሯቸው እንደሚሞሪ አላረለ የሆነ ፍላሽ ነገር ምናምን ቢሆን አውጥቼ ስብርብር ባረኩት እና ያንን ነገር በተኩትኝ ብዬ የማስብበት ጊዜ አለ። ለምን ሁሉ ገበናችሁ ሁሉ ነገር ስትነግሯቸው አድቫንቴጅ ወስዱባችሁ። በቃ እንዴት ነው ይጠቀሙባቸው አልገባችሁ። ያ ያናድደኛል። ቲክቶክ አይደለም ጋይስ ኦኬ። ማርያዊ አባቴ ይሙ ቲክቶክ አይደለም። ቲክቶክ ላይ ያለ ሰው አይደለም። በቃ ሌላ ከቲክቶክ በጀርባ ያሉ ሰዎች ናቸው። በጣም ነው የምናድደው። አረኔ ያላለቅስም ገንዘብ ይፈልጋሉ ገንዘብም እኮ ሰጣችኋቸው ታውቃላችሁ የኔ እኮ ነገር እኮ እግዚአብሔር አንዳንዴ ማንም እኮ አሜሪካ ላይ የማያደርገው እኮ ነው መቤቴ ገንዘብም እኮ ሲፈልጉ እኮ ለእነዛ ሰዎች እኮ ገንዘብ ሰጣችኋቸዋል እኮ ማርያምን ነው የምላችሁ እኮ እነሱ አድርገውላችሁ ምንም ነገር አያውቁም ወይ ገንዘብ አይሰጧችሁ ወይ ደስታችሁን አይሰጧችሁ ወይ ሰላማችሁን አይሰጧችሁ ወይ እንደ ሰው አያከብሯችሁ አያለምኗችሁ ወይ ፍቅር አይሰጧችሁ እናንተ ገንዘብም እኮ ሰጣችኋችኋል እኮ ቃግዛችኋቸዋል የሆነ ሰዓት ላይ ለምን አንድ ቀን አትሆንም? ለምን ሁለት ቀን አትሆንም? ለምን አንድ ዶላር አትሆንም? በሰዓቱ በፈለጉ ሰዓት ተገኝታችሁላቸዋል። ጋላሪ ፍሬሽ አድርጓል። አዎ አድርጓል። ቆይ በቃ ሱላ ስሙላ ሌላ ወሬ እናውራ። የአቋም ለውጥ አድርግ ይባል እንዴት? እኔ እኮ ቆራጥ መቁረጥ አልችልም። ሰው ላይ እኮ ያ ነው ችግሬ። በጣም ሰው ከበደለኝ ነው ምርቀው። እንዴት ነው በአፍ ሰዎች ማለት ነው፣ በአፍ ሳይሰድቧችሁ፣ ሳያስቀይሙ፣ በአፍ አይሰድቧችሁ፣ በአፍ አይናገሯችሁም ምናምን ምናምን፣ መጥፎ ቃል አይጽፉላችሁም፣ ቦሌ አታስቀኝ አይጽፉላችሁም ምናምን። ግን በቃ አውቀው ሰው ከያነሱም ስትደውላቸው ቴክስት አስር ቀን አይመልሱም፣ ዝም እያዩ ጸጥ፣ ወይም ባላየ ዝም ይሉታል ምናምን። እኔ ደግሞ ሰው ላይ መቁረጥ አልችልም ቶሎ በቃ ባህሪ ምን እግዚአብሔር አምላክ በቃ እንደዚህ ቁርጥ በቃ አላለ እንደዚህ ቁርጥ። አሁን አንዳንድ ሰው ጎበዝ ነው። በቃ አልደውልም ካለ እኔ እኮ አልደውልም ካለ ምድር ለሰማይ ብዬ በሶስተኛው ቀን እደውላል። እመቤቴን ለቃ አልደውልም በቃ አልደውልም ጽፌ እኮ ነው አልደውልም፣ የራሳችሁን ህይወት ኑር፣ በቃ አልፈልግም ምናምን ነገር እግዚአብሔር መልካም ህይወት ያድርግላችሁ ብዬ ጽፌ በሶስተኛው ቀን እደውላል። ላይክ እንደዚህ ወዲያው እንደዚህ ቶሎ ከሰው ላይ መቁረጥ ያቅተኛል። ያኔ እኔ ችግር ኦኬ በቃ ሌላ አውሪ እናወራ። ማርያምን እኔ ስለምናደድ ቤት ካለ ፍቅረኛሽ ኖረ ማጭሱናት እምም የምን ቆርጦት እናት እኔንም የሚያሳዝነው ታንክ እስኪ ቴንክ ዩ ጋይስ ጊፍት ጋላሪ እንምላ። አረ እኔ ምንም ጉፋን ይዞኝ ነው መጡ አይደለም ዲቦራለች እንዴ? ሚስጥር ሽንካራሽ ጉድ አንድ ሰሞኑን ነው። እነዛ ሰዎች እኮ ወጡ እኮ ምንም የሚላሉ ብዬ አላስብም፣ ግን በቃ ኢትስ ኦኬ። በማርያም አታውሪ ሌላ ወሬ እናውራ። እኔ ወዲያ ውስጥ ይቃጠላል። ተውኝ፣ አልተጣላም። ማን ነው ደግሞ ተጣሉ ያለው? እኔ ከማንም ጋር አልተጣላውም፣ ውዶቼ ከማንም ጋር አልተጣላውም። ግን ድስጥ ያለውን ነገር ነው ሁሌ ስለምታዘብ ነገሮቹን ነው እንጂ እኔ የማወራው። ዝም ማለት እኮ ይችላል መጫወት እችላለሁ። ግን በቃ ታዘባለሁ ያሉትን ነገሮች። ቦሌ ወሰደችብክ፣ ይኸው ቦሌ ቦሌ ወሰደችብክ ወይ ግን

ጤነኛ አይደለችም እንዴ? እኔ ለሰው ለቲክቶክ ሰው ነው የሚሰማኝ? እመቤቴ፣ እኔ ለቲክቶክ ሰው እንደዚህ፣ ምናልባት ዲቦራ ምናምን ካስቀየመችኝ ምናልባት ሊሰማኝ ይችላል። እንደዚህ የቲክቶክ ሰው እታዘባለሁ ነው እንጂ እኔ ትዝብት ነው እንጂ ከንትና ጋር ስለተጣላው ለቲክቶክ ማህበረሰብ ብዬ ማርያምን አይደለም። ይኸው እግዚአብሔር በሚያውቀው ምንም መማል አይጠበቅብኝም። በቃላ

ጋላሪያንስ ሞዬ ሰው የለም መሰለኝ። ጋይስ ኮመንት ላይ አትመላለሱ፣ ቪዲዮ ላይ ብሎክ እያደረኳቸው ነው። እኔ ፎሎ ካላደረጉኝ ምን ይሰራሉ? ይቦልካቸዋለሁ እሺ ተዋጮ አትመላለሱ ኮመንት ላይ በብሎ ካሰናብታቸዋለሁ አፋቸውን ከከፈቱ ማለት ነው እንዳለ ኤኒዌይስ ጋይዝ ጊፍት ጋላሪ እና ስሞላ ወይ ወጥቼ እንትን ብዬ ልምጣ ወደ ሙዴ ተመልሼ አስራ ሁለት እሺ አስራ ሁለት ዶናት ስጡኝ አስራ ሁለት ዶናት ስጡኝ አንድ ሰው ብቻ አንድ ሰው